ለቻይና የመዘዘችው አዲስ አደገኛ መሳሪያ አጥፍቶ ጠፊዎቹ ድሮኖች በቻይና ሰማይ ላይ ከዩክሬን የተማረችው ታይዋን ቻይናን አስበርግጋለች። የታይዋንና የቻይና ጸብ የዳዊትና የጎልያድን ነገር ነው። ቻይና በእጅጉ በትጥቅም በሀብትም ትበልጣለች። ታይዋን ደግሞ በአሜሪካ ትተማመናለች። ሀገራቱ ለዘመናት እንደ ተፈራሩ አንዳቸው ለአንዳቸው እጅ ሳይሰጡ ከድመዋል። ታዲያ በተደጋጋሚ ቻይና የጦር ልምምድ በታይዋን አቅራቢያ ስታደርግ፣ ታይዋን ደግሞ ለዚህ ምላሻ አንድ አደገኛ የድሮን አይነት ይፋ አድርጋለች። ይህ ድሮን አደገኛ ፈንጂ ይታጠቃል። በፍጥነት ሲምዘገዘግ ወደር የለውም። ምንም አይነት ራዳር አይለየውም። በመጨረሻም ሄዶ የቻይናን ግዙፍ ተዋጊዎችና መርከቦችን ያወድማል። አሁን ታይዋን ወደ ሁለት መቶ ተመሳሳይ ድሮኖችን እያመረተች ነው። ዩክሬን ሩሲያ ላይ የፈጸመችው ድንቅ ተግባር በሩቅ ምስራቋ ቻይና እንዳይፈጸም ተሰግቷል። ሰላም የተወደዳችሁ የሰሞነኛ ቤተሰቦች ተዋጊ ድሮን ሲባል በብዛት የሚታወቀው አደገኛ ፈንጂን ታጥቆ ኢላማው ላይ በመተኮስ ጥቃት የሚያደርስና የሚያወድም ነው የታይዋን ካሚካዚ ድሮኖች ግን ከዚህ ይለያሉ የታጠቁትን ፈንጅ አይተኩሱትም ይልቅስ እንደተሸከሙት ሄደው በቀጥታ ኢላማው ላይ ያርፋሉ እንጂ። ይሄ ደግሞ ጥንቅቅ ያለ ጥቃትን ለመፈጸም ያግዛቸዋል። እኛ ታዲያ በዛሬው ጥንቅራችን ቻይና የደነገጠችባቸውን የታይዋን ድንቅ ድሮኖች አሰራር፣ አደገኛነትና ብቃት በዝርዝር እናያለን። በተጨማሪ ደግሞ በዘመናዊ ዓለም ጦርነት ላይ ቴክኖሎጂ ምን ያህል ተጽዕኖ እንደሚፈጥር እንዳሰሳለን። አብራችሁን ቆዩ።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 ካሚካዚ ድሮኖችን ለመስራት የሚወጣው ወጪ እጅግ ዝቅተኛ ሲሆን መጠናቸው ደግሞ ትንሽ ነው። ታዲያ ድሮኖቹ አደገኛ ተቀጣጣይ ፈንጅን ታጥቀው ወደ ጠላት ኢላማ በመሄድ ታርጌቱን ያደባዩታል። ከሌሎች ድሮኖች የተለዩ የሆኑበት ምክንያት ሌሎቹ ግዙፍ ድሮኖች በቀጥታ የያዙትን ተተኳሽ ወይም ጥይት ወደ ኢላማው የሚተኩሱ ሲሆኑ ካሚካዚ ግን ራሱ ሄዶ ነው የሚያፈነዳው። ይህ ደግሞ ቀደምቶቹ ድሮኖች ሲተኮሱ ራሳቸው ወይም ተተኳሻቸው በቀላሉ በራዳር የሚለይ ስለሆነ ለመክሸፍ ቀላል ያደርገዋል። እነዚህ ድንቅ ድሮኖች ግን ለጠላት ራስ ምታት ናቸው። ታይዋን እነዚህን ድንቅ ድሮኖቿን እንዴት ትጠቀማለች? ታይዋን ካሚካዚ የተባሉ ድንቅ አጥፍቶ ጠፊ ድሮኖችን በኩዋይቺ ፕሮጀክት ስር ማልማቷ ተቀዳሚ የመከላከያ ስትራቴጂዋ መዘመኑን የሚያሳይ ሲሆን ለቻይና ትልቅ የቴክኖሎጂ ፈተና እየመጣ ነው። የእነዚህ ድሮኖች ዋነኛ ዓላማ ታዲያ ከቻይና ሊመጣ የሚችለውን ጥቃት በተለይም ደግሞ የባህር ላይ ወረራ ለመከላከል ና ለማደናቀፍ ሲሆን ታይዋን እነዚህን ድሮኖች በብዛት ለማሰማራት ታቅዳለች። ሀገሪቱ በቅርቡ ሙሉ በሙሉ ሙከራዋን አጠናቃ እስከ 200 የሚደርሱ ድሮኖችን በብዛት ለማምረት እቅድ ይዛለች። ይህም ወራሪ ኃይልን ለማሸነፍ ብለዋል። እነዚህ ድሮኖች የተለመዱ የጥቃት በራሪዎች አይደሉም። ይልቅስ ከጀርባቸው ጀርባቸው እሳት ያዘሉ፣ ከኢላማቸው ጋር ሲጋጩ የሚፈነዱ የተጋጩትን ሁሉ አመድ የሚያደርጉ ፍጹም በማይገመት መልኩ በስርዓት የሚመሩና ምህረት የለሽ እንዲሆኑ ተደርገው የተሰሩ ናቸው። የሚወጣባቸው ወይንም የሚገነቡበት ዝቅተኛ ዋጋ በብዛት እንዲሰሩና ያለምንም ከፍተኛ የገንዘብ ጫና ታይዋን እንድታሰማራቸው ያስችላል። ይህም ሀገሪቱ በገንዘብና በትጥቅ ከቻይና ጋር ያላትን ርቀት በትንሹም ቢሆን እንድታጠብ ያደርጋታል። አሁን ታይዋን ራሷን ለማትረፍ የምትከተለው ስትራቴጂ አጥፍቶ በማጥፋት መርህ ላይ የተመሰረተ ነው። ዋነኛው እቅድ ደግሞ በቻይና የባህር ኃይል መርከቦች ላይ በእነዚህ ድሮኖች ጥቃቶችን በመፈጸም የታይዋን ወረራዋ አደገኛ እንዲሆን ማድረግ ነው። እነዚህ ድሮኖች ታዲያ ብዙ ኢላማዎችን በአንድ ጊዜ በመምታት የቻይናን ወረራ በእጅጉ መቀነስ የሚችሉ ሲሆን የመሳሪያ አቅርቦት መስመሮችም መሰባበርና ወታደሮችንም ማፍረክረክ ይችላሉ። ይህ ማለት ደግሞ የቻይና ጦር የታይዋንን ምድር ከመርገጡ በፊት ብትንቱን ይወጣል ማለት ነው። ከዚህ በተጨማሪ ድሮኖቹ አርቲፊሻል ኢንተለጀንስ ወይንም ኤአይን የሚጠቀሙ ሲሆን የሚሰጣቸውን ሚሽን በስኬት እንዲጨርሱ ያግዛቸዋል። የአርቲፊሻል ኢንተለጀንስ ታዲያ በከፍተኛ ሚሽን ወቅት ድሮኖች በሰው ላይ ያላቸውን ጥገኝነት እንዲቀንስ ብሎም ጥንቅቅ አድርገው ኢላማዎቻቸውን እንዲመቱ ያደርጋቸዋል። እነዚህ ድሮኖች ራሳቸውን ችለው መንቀሳቀስ የሚያስችል ብቃት ያላቸው ሲሆን ውስብስብ ወደ ሆኑ የባህር አካባቢዎች እንዲጓዙና እንዳይታወቁ የሚያደርግ ድንቅ ሲስተምም ተገጥሞላቸዋል። የባስ ብሎ ደግሞ የዓለምንም የራዳር እይታ ኢላማዎቻቸው ላይ መድረስ ይችላሉ። ሌላው ለየት የሚያደርጋቸው ነገር በራሳቸው ትዕዛዝ የሚንቀሳቀሱ መሆናቸው በየትኛውም የመቆጣጠሪያ ስርዓት ቢስ ተጓጎሉ እንኳን ተልዕኳቸውን መቀጠል እንዲችሉ ያደርጋቸዋል። ያም ሆነ ይህ ታይዋን ከቻይና ለሚገጥማት ወረራና ማስፈራሪያ እነዚህን ድሮኖች ተቀዳሚ ተሰላፊ አድርጋ ለመጠቀም እየሰራች ትገኛለች። ይህ ማለት ደግሞ የቻይና ጦር ላይ ከፍተኛ ጉዳት ለማድረስ አስፈሪውን ወረራ ለመከላከል ታስቦ የሚደረግ ነው። ታይዋን ድሮኖቹን እንዴት ሰራቻቸው? የእነዚህ የላቁ ድሮኖች ምርት ታይዋን በሀገር ውስጥ የመከላከያ ኢንዱስትሪዋ ላይ የምታደርገው ትልቅ ስትራቴጂካዊ ኢንቨስትመንት አንዱ አካል ሲሆን ድሮኖቹን የማምረት ሂደቱ ከፍተኛ ምርምርና ጥናትን የሚያካትት ነው። ታይዋን በጠቅላላ ለሀገር ውስጥ የድሮን ቴክኖሎጂ ምርት ከአንድ ቢሊየን ዶላር በላይ መድባለች። ይህ የአንድ ቢሊየን ቢሊዮን ዶላር ኢንቨስትመንት ታዲያ የድሮን ፈጠራን ለማበረታታትና ዘመናዊ ቴክኖሎጂዎችን ለማልማት ብሎም ጠንካራ የሀገር ውስጥ የቴክኖሎጂ አቅርቦትን ሰንሰለት ለመገንባት ያለመ ሲሆን ይህም ወሳኝ የመከላከያ ምርቶችን በሀገር ውስጥ ለማምረትና ከውጭ ሀገራት የመሳሪያ አቅርቦት ጥገኝነት ለመላቀቅ ነው። እነዚህ ድሮኖች ከመመረታቸው በፊት ደግሞ ድንቅ የሆነ የፕሮቶታይፕ ፍተሻ የተደረገባቸው ሲሆን አሰራራቸው በሙሉ ተለክቶና ተመዝኖ አጥፍቶ ጠፊነታቸው ታይቶ ሙሉ መስፈርቶቹን ካሟሉ በኋላ ለመጨረሻ ምርት ዝግጁ ተደርገዋል። ከዚህ ሂደት በኋላ ታዲያ ታይዋን ድንቅ ውሳኔ በመወሰን ወደ ሁለት መቶ የሚሆኑ ድሮኖች እንዲመረቱ ትዕዛዝ ሰጥታለች። በቅርቡም ድሮኖቹ ወደ ጦር ሰፈሯ ይቀላቀላሉ። በድሮን ቴክኖሎጂ ዘርፍ ደግሞ ወጪን ቆጥቦ በትንሽ ገንዘብ በሚሰሩ ድሮኖች ከባድ ጥቃትን ማድረስ መቻል ትልቅ ትኩረት የሚሰጠው ነገር ሲሆን፣ በብዛት ከማምረት በፊት ግን ከፍተኛ ሙከራን የሚፈልግ ቴክኖሎጂ ነው። ታይዋን ይህንን ድንቅ መስመር በስኬት ተሻግራዋለች። ታይዋን ድሮኖቹን እንዴት ቻይና ላይ ትጠቀማቸዋለች? የታይዋን ተቀዳሚ የመከላከያ ስትራቴጂ በዋናነት የመከላከልና ቀድሞ የመጠንቀቅ ባህሪ ያለው ሲሆን ቀጥተኛ ጥቃት ከመፈጸም ይልቅ የቻይና ወረራን በስልት መመከት ላይ ያተኮረ ሂደትን ትከተላለች። ታይዋን ታዲያ ቻይናን ለመመከት ያላት ወሳኝ እቅድ ስልታዊ ጦርነትና የቴክኖሎጂ ውጊያ ላይ ያተኮረ ሲሆን ቻይና በእጅጉ በቁጥርና በቴክኖሎጂ ብልጫ ያላት በመሆኑ ታይዋን የግድ የጥንቃቄ መንገድን መከተል ይኖርባታል። ለዚህም ነው እነዚህ ድንቅ ድሮኖች የተገለጡት። ታዲያ ቻይና የባህር ላይ ጥቃት ብትሰነዝር፣ እነዚህ ድሮኖች በብዛት ወደ ቻይና መሳሪያዎች ተሰማርተው የቻይናን አደገኛ መሳሪያዎች አመድ ያደርጋሉ ማለት ነው። በዋነኛነት የታይዋን ግብ ደግሞ የቻይናን ግዛት መቆጣጠር አሊያም አጉል ጀብደኝነት ሳይሆን የቻይና የባህር ላይ አጥቂ መርከቦች ላይ ጥቃት በማድረስ ትልቅ ኪሳራ ማድረስ የቅድመ ወረራ መከላከልን ማድረግ ነው። ታይዋን ታዲያ የምትጠቀመው እነዚህን ድሮኖች ብቻ ሳይሆን በርካሽ ዋጋ የሚሰሩ አጥፊ ተንቀሳቃሽ መሳሪያዎችንም ወደ ጦሯ እያስገባች ነው። ከእነዚህ መሳሪያዎች መካከል ደግሞ የባህር ላይ መርከቦችን የሚያጠቁ ሚሳይሎች፣ ተንቀሳቃሽ መድፎች፣ መለስተኛ የአየር መከላከያዎችና ጸረ አውሮፕላኖችን ትጠቀማለች። የእነዚህ ድሮኖች መምጣት ዋነኛ ግቡ ደግሞ ቻይና ሁለት ጊዜ እንድታስብና የምታስፈራራውን ነገር እንድታቆም ያደርጋታል። የታይዋን መጠንከርና የቻይና መልስ ቻይና በታይዋን አቅራቢያ በዚህ ዓመት ብቻ በተደጋጋሚ ወታደራዊ ልምምድ ማድረጓን ተያይዘዋለች። እነዚህ ወታደራዊ ልምምዶች ታይዋንን የመቅጣት ቅድመ ዝግጅት ናቸው የሚባሉ ሲሆን ወታደራዊ ልምምዶቹ በተደጋጋሚ በታይዋን አቅራቢያና ምዕራባዊ ክፍል እንዲሁም በታይዋን ቁጥጥር ስር በሚገኙ ኪንማን፣ ማትሱ፣ ውኩይ እና ዶንጊን ደሴቶችም ነው የሚካሄዱት። ይህ ደግሞ ግልጽ የጡንቻ ማሳያ ሲሆን የታይዋን መከላከያ ባወጣው መግለጫ የቻይናን ድርጊት ምክንያት አልባ ትንኮሳ ሲል በተደጋጋሚ ገልጸዋል። ታይዋን በበኩሏ የአሁኑን የካሚካዚ ድሮን ከመግለጧ በፊት የባህር የአየርና የምድር ጦሯን የደሴቷን ሉዓላዊነት እንዲከላከሉ ስታሰማራ ከርማለች። ራሷን የምታስተዳድረው ታይዋን የግዛቷ አካል እንደሆነች ቻይና ለረዥም ጊዜ ስትገልጽ ቆይታለች። ደሴቷ ግን ይህንን አትቀበልም። ስለ ታይዋን ነጻነት ከዚህ ቀደም የተናገሩትን አዲስ የተመረጡት የታይዋን ፕሬዝዳንት ቻይና ገንጣይና ነውጥ አነሳሽ ስትል ጠርታታለች። ባለ ሲመታቸው ሲፈጸም ቻይና ታይዋንን ማስፈራራት ታቁም ብለው ነበር። ቻይና በምላሹ በውጭ ጉዳይ ሚኒስትሯ ዋንግሊ በኩል ፕሬዝዳንቱን ማፈሪያ ስትል ተችታለች። የፕሬዝዳንቱ ማሸነፍ ይፋ ከሆነ በኋላ ቻይና ታይዋን የግዛቴ አካል ናት ብላ የፕሬዝዳንቱን የንነጋገር ጥሪ ውድቅ አድርጋለች። ፕሬዝዳንቱ ታዲያ አሁን የቻይናን ጦር የሚያቆሙ ድሮኖችን በፊርማው እያስመረተ ነው። ቻይና ባለፉት ዓመታት ታይዋንን በጦር አውሮፕላንና መርከብ ስትከብ ቆይታለች። በቅርቡ በተመረጠው የታይዋን ፕሬዝዳንት በዓለ ሲመቱ ቀንም ወታደራዊ ኃይሏን አሰማርታ ነበር። እስካሁን ግን አካባቢውን ከመክበብ ባለፈ ወረራ አልተካሄደም። ብታደርገውም ደግሞ በተጠንቀቅ የምትጠብቀው አሜሪካ ሰይፏን መምዘዟ የማይቀር ነው። በእርግጥ ወረራ ሳይፈጸም ከበባ ማድረግ ኃይል ማዳከሚያና ጊዜ መግዣ ሲሆን፣ ቻይናም ይህንን አካሄድ ታይዋን ላይ እየተጠቀመች ነበር። ነገር ግን ታይዋን የምትበገር አልሆነችም። እነዚህ ሁሉ ነገሮች ወደ አንድ ነገር ይጠቁማሉ። እሱም ሁለቱ ሀገራት እንደ መውጫ ቀዳዳ እየተጠቀሙ ያሉት ቴክኖሎጂ ነው። ታይዋን እንኳን በጉልበት ቻይናን ማስቆም እንደማትችል ስታውቅ በድሮን ቴክኖሎጂ በምትችለው በኩል ለማስቆም እየሞከረች ነው። ከሁሉም ግን የሚያሳዝነው የአንቀላፋው አፍሪካ የሚባል አህጉር ነው። ራስን መካብ ሳይሆን ምናልባትም በቴክኖሎጂና በትጥቅ በኩል ከተሻሉ ጥቂት የአፍሪካ ሀገራት መካከል ኢትዮጵያ ቀዳሚ ናት። ድሮን ከመግዛት ወደ ማምረት የተሸጋገረችው ኢትዮጵያ ታይዋን የሞከረችውን ካሚካዚ ድሮን ሁሉ እንዳመረተች ተነግሯል። ያም ሆነ ይህ ጠላት ምን ቢታጠቅ ደካማ የተባለው አንድ እርምጃ በቴክኖሎጂ ከቀደመ የሚንጋጋን የጠላት ተዋጊ አመድ ማድረግ ይችላል። ነገሩ እንደዚያ ነው። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም